እስኪ ክሰሱ ወገኖች ክሰሱ። እስኪ እስኪ እውነታችሁ ይውጣ፣ እስኪ እንባችሁ ይታበስ። እዚሁ እንደተራወጣችሁ ነው የምትቀሩት። የጉድጓል ስር ጉንዳኖች ወጣ በሉ እስኪ። አፈር ልሳችሁ የምትነሱ እባቦች። ኦኬ፣ ከሞተ በኋላ አፈር ልሶ የሚነሳ እባብ። አንዱ አጀንዳ ሲዘጋባችሁ በአንዱ አንዱ አጀንዳ ሲዘጋባችሁ በአንዱ አንዱ አጀንዳ ሲዘጋባችሁ በአንዱ የእባብ ባህሪ አፈር የመላስ ባህሪ እንትን ነው። ወንጌል ሰብኮ ሰውን ማምጣት ስለማይችሉ ነው። አንድ ደግሞ በዚህ ፖለቲካቸውም አንድም ሰው ወደ ኦርቶዶክስ ይመጣ የለም። እንግዲህ እዚህ ጋር እየሰማችኋቸው ያሉት ጽንፈኛ ጴንቴዎች ናቸው። እና ምን እያሉ ነው? በጋሻው ምንም አላጠፋም ያሉ ጥላቻቸውን እየገለጹ ነው። በዚህ ልክ ማለት ነው። ቢያንስ ሌላው ቢቀር የሰውን መሞት በቀል ማየታቸው ይገርማል። በዚህ ልክ እንግዲህ ጥላቻቸው አንዳንድ ሁሉንም አይደለም። ይሄ በጣም መልካም የሆኑ በጎ እይታ ያላቸው ጴንጤዎች እንዳሉ ሁሉ ልክ እንደነዚህ ደግሞ ጽንፈኛ የሆኑ ኦርቶዶክስን የሚጠሉ ኦርቶዶክስን ከመጠላታቸው የተነሳ ነው ከቤተ ክርስቲያኖች የወጡት እንጂ ጴንጤውን እምነት አምነውበት ያልሆኑ አንዳንድ ሰዎች አሉ። ልክ እንደበጋሻውና እንደነዚህ መሰሎቹ እንግዲህ ተስማምተው ሴቷንም እንደምትሰሟት እንባቹ ይታበስ እያለች ምንም አላጠፋም ብላለት ጥፋት የለበትም እያለች። የሱን ማጥፋት ሳያንስ ጥፋት የለበትም ማለቷ ዝም ብትል እንደው ጥሩ ነበር። ጥፋት የለበትም እያለች ጭራሽ ልትከላከልለት ልበጋሻው እየሞከረች ነው የምትገኘው እንደምትመለከቱት ማለት ነው። በጣም አሳፋሪ ነው። በጣም አሳፋሪ በአደባባይ የሰዎችን መሞት የሰዎችን መገደል እየደገፉ ነው የሚገኙት እነዚህ፣ በዚህ ደረጃ ማለት ነው በጣም የሚያሳዝን ነው። እና ይህም ልንረዳ ይገባል። እኛ ራሳችን የሚጠሉን አሉ፣ በዚህ ደረጃ በዚህ በቃ በተገለጠ ግላጭ በሆነ ሁኔታ ጥላቻ ያላቸው ጽንፈኛ የሆኑ ሰዎች አሉ በዚህ ደረጃ ግልጥ ባለ ማለት ነው፣ ዓይናችን ፊት እንግዲህ በአደባባይ በላይቭ ወጥተው ይህን የሚያው ዘና ብለው ተቀምጠው የሚያው ክፉ ሰዎች አሉ በዚህ ደረጃ። እና ጥንቃቄ እናድርግ ነው በጉዞዋችን። ሁሉም ሰው በጎ አይደለም። እኛ ላይ በጣም እንደ አውሬ የጠላት ሰይጣንን የሚያስወቁ ሰዎች ፊት ለፊታችን ተቀምጠዋል። እነን ደግሞ በጎ የሌላ እምነት ተከታዮች ፕሮቴስታንቶችም ሙስሊሞችም አሉ፣ በጎ ምልከታ ያላቸው። ከነዚህ በጎ ምልከታ ካላቸው ሰዎች መካከል አንዱ የሆነውን እስቲ ስምት እንመለስ። ብትታከሙ መርፌ ምናምን ካለው ብትወስዱ ኪኒን ካለው ብትውጡ ቀጭኗን፣ ትንሿን፣ ቀይዋን፣ ሰማያዊዋን እናም እያላችሁ በስነ ስርዓት በሰዓት የሚዋጥ ነገር ካለ ብትወስዱ ቴራፒ ካለ ብትንቀሳቀሱና እንደዚህ አይነት ነገር ብታደርጉ በጣም ጥሩ አለ። በዛ አይሆን። እንደ እድል ሆኖ ደሃ ሀገር ሆነን ነው እንጂ ሌላ ሀገር ቢሆን ቢጃማችሁን ወይ ሽርጣችሁን ለብሳችሁ መርፌ እየተወጋችሁ ኪኒን እየተሰጣችሁ ከቤተሰብ ተለይታችሁ ሪያብ ሴንተር ነበር የምትቀመጡት። እናንተ ውሸታሞች ግን እዚህ እየነዳችሁ ነው። እዚህ ግን ትምህርት ቤት ልጆች ታደርሳላችሁ። እያጨበረበራችሁ ነው። ሐኪም ቤት የሚሄድ በሽታ ነው። ልብሳችሁን አውልቃችሁ ባደጉራችሁ ስላሮጣችሁ ጤነኛ አይደላችሁ። የበሽታው ጥግ ቃ አንዳንድ ሰው ውሸቱ በሽታ አይመስለውም። ሰዎችን እያታለሉ መኖር በሽታ አይመስለውም አይሆንም። በቃ መታመማችሁን ሳታቁ እንደ ታመማችሁ ኖራችሁ መቃብር ትገባላችሁ። ሰዎችን እንደዚህ በዚህ ልክ አእምሯቸውን እያበላሻችሁ መኖር ተገቢ አይደለም። ባሎች ሁኑ፣ ሚስቶች ሁኑ፣ እርስ በርስ ወንድምና እህት ሁኑ፣ ማንም ሁኑ፣ ይህን ብታደርጉ በጣም ጥሩ ነው። ውሸታሞች ይህን አድርጉ፣ ታከሙ፣ ሐኪም ቤት ሂዱና በደንብ ባለሙያዎችን ጠይቁ። ስም ያለው በሽታ ነው። እንደዚህ አይነት የማታለል ህይወት ተለማምዳችሁ በዚህ በማታለል ህይወቱ ሰዎች ሽማግሌ በማታለል ፓስተሮቹን በማታለል ቄሱን በማታለል ኡስታዙን በማታለል አባቶችን በማታለል ሴቶችን ሁሉን በማታለል የተካናችሁ ሰዎች ይሄ ጥበብ አይደለም። በነገራችን ላይ የሰብእና ችግር ነው፣ በሽታ ነው፣ መታከም ያለባችሁ ችግር ነው። ለዚህ ነው አንዳንድ ሰዎች ለእርቅም ለመስማማትም ፈቃደኛ የማይሆኑት እያታለለ ነው። ምክንያቱም ይደጋግሙታል አንድ ችግርን በጣም የምትደጋግሙ ውሸታችሁን በጣም የምትደጋግሙ ሰዎች ከዚህ ውሸት ውስጥ ከዚህ ችግር ውስጥ ከዚህ ውጣ ወረድ ውስጥ ከዚህ ካላችሁበት መከራ ውስጥ መውጣት ከፈለጋችሁ እውቀታችሁን አስተካክሉ፣ አይምራችሁን አስተካክሉ። አይምሯችሁን ታከሙት፣ በስነ ስርዓት ቁጭ በሉና ቴራፒ ውሰዱ፣ ተማሩ፣ የእግዚአብሔርን ሐሳብ ለመረዳት ሞክሩ። አለበለዚያ አትወጡም። ፓስተር ቸሬ ሁሌም ትክክለኛ ነገር ነው የሚናገረው። እንግዲህ እንደሰማችሁት ነው። እነዚህ አይነት ሰዎች መታከም አለባቸው። የሚዋሹ ሚያጭበረብሩ፣ ክፉ መንፈስ ያለባቸው፣ በጣም መጥፎ አስተሳሰብ ያላቸው እንደዚህ ሰዎች ሲጨፈጨፉ ሊከራከሩለት ሚሞክሩ ማለት ነው። በዚህ ደረጃ አሉታዊ እይታ ያላቸው፣ በበጎ እይታ የማይንቀሳቀሱ ኦርቶዶክሳውያንን ጭፍጨፋ የሚደግፉ የበጋሻው በጎች መታከም አለባቸው እንደዚህ አልታከሙትም፣ እንጂ በእውነቱ በሽተኛ ናቸው። ስለዚህ በዚህ ደረጃ ጽንፍ መያዝ ልክ አይደለም። ሌላ አንድ ወንድም ደግሞ በጋሻው ያን ንግግሩን ሲያደርግ ዝንብ እያስቸገረችው ነበር እና በሱ ዙሪያ አንድ አስተያየት ሰጥቷል። ስሙት እስቲ። አንተ ምን አድርገህ ነው፣ በጋሻውስ ምን አድርገህ ነው ሊባል ይገባል። ምክንያቱም ደረቱ ላይ ዝንብ እየተሽከረከረች ነው እና በጋሻው አንተስ ምን አድርገህ ነው ዝንብ በዚህ ቪዲዮ ላይ በተከበረ ቪዲዮ ላይ ብዙ በተጨነክበት ቪዲዮ ላይ ዝንቧ ደረትህ ላይ የምትሽከረከረው? ከበጋሻው ጋር ተያይዞ የሚሰራጨውን ቪዲዮ እያየሁት ነበረና ያችን ብቻ ወስጄ የራሴን ድምዳሜ ላይ ከመድረስ ሙሉ ቪዲዮውን ለምን አልመለከትም ብዬ ስመለከት ዝንቧን አገኘዋት። በሚገርባችሁ ሁኔታ ዝንቧን አገኘዋት እና ዝንቧ ከስብከቱ ርዕስ ጀምራ ነው አብራው የምትቆየውና፣ አንተ ምን አደረግህ? አንቺ ምን አደረግሽ? እናንተ ምን አደረጋችሁ? ይልና የመዝራትና የማጨድ ህግ መኖሩን መጽሐፍ ቅዱስ ላይ ይናገራል። ሰው የዘራው ያንኑ ያዩዳል ይላል እና ምን አድርጋችኋል ካለ በኋላ ሰው የዘራውን እንደሚያጭድ ይናገራል። በዚህ መሰረት እኔ ዝንቧን ምን ልታደርግ ምን አድርጎ እቺ ዝንብ እሱ ላይ እንደመጣችበት ላውቅ አልቻልኩኝም። ከዚህ በፊት ያጠፋው ጥፋት ካለ ምናልባት፣ ምክንያቱም ከዚህ በፊት አንድ የሰማሁለት ቪዲዮ ነበረ። በዛ ቪዲዮ ላይ ምን ይላል ስለ ንስር ነው የሚያስተምረውና ይሄ የሞተ ነገር ባለበት ቦታ ላይ ንስር አይመጣም ብሎ አሞራዎች ጥንባሳዎች ናቸው የሚመጡት አለ ዝንቦቹ ሴት ነው የሚመጡት ይህንን ነው እኔ በቀንነት ነው በቃ ዝንቦች ለምንድን ነው ዝንቦችን የሚሰበስብ ነገር እኛ ጋ ምን አለ ብለንም እራሳችንን ማየት አለብን ወገኖቼ ኮሜንት ላይ ምን ቢሉት ጥሩ ነው በጋሻው ጠንበት ማለት ነው እንዲህ እስኪታዘቡት ድረስ ማለት ነው በመጨረሻ ማለት ነው ነቢይ ደምሳሽ ፍቅር ሲዝም ራሱ በዚህ ደረጃ ታዝቦታል፣ በጋሻውን ማለት ነው። እስቲ ያስቡት ፍቅር ሲዝም እስኪታዘባችሁ ድረስ ንግግራችሁ በዚህ ደረጃ መጥፎ ሲሆን ፍቅር ሲዝሙላ ታዝቦታል። እሱን ሰምተን ሲስሙት ፍቅር ሲዝም ምን እንደሚለው ነው። ባለማህተሞች የታረዱት አንተ ምን አድርገን የምር በጣም ተናድጃለሁ። እንዴት እንደዚህ ደፍራለሁ? ማን ላይ ተማምኖ በማን ተማምኖ ነው? ይህ ትልቅ ወንጀል ነው የተናገረው። እንዴት ይሳለቃል በሞቱ ሰዎች እንደዚህ ወንጀል የሰሩ ሰዎች ፍትህ፣ የሞቱ ሰዎች ፍትህ እናንተ ሲገባቸው፣ ጥራሽ ስራችሁ ነው እያለ እንዴት ይሳለቃል! ባለማዕተቦች ስራችሁ ነው፣ ኦርቶዶክሶች ስራችሁ ነው እያለ ምንድን ነው የሰሩት? ኦርቶዶክሶች ምን ሰሩ? እኔ ክርስቲያን አይደለሁም። በሽቅ ያለው አር ያለው ተናድጃ ያለው በእውነት ክርስቲያኖች፣ በዚህ ጉዳይ ላይ እያንዳንዳችሁ እየሰማችሁ ዝም እምትሉ በእውነት ትክክል አይደላችሁ። ፕሮቴስታንቶች እንደፈለጉ ይናገራሉ፣ ኦሮሞች እንደፈለጉ ይናገራሉ። ኦርቶዶክሶች ሲናገሩ እስር ቤት፣ ሙስሊሞች ሲናገሩ ሌላ ብሔር ትግሬ ሲናገር እስር ቤት፣ ጉራጌ ሲናገር፣ ደቡብ ሲናገር እስር ቤት። ኢትዮጵያ ወዴት እየሄደች ነው ያለችው? እባካችሁ ጥር 22 አመጽ እናስነሳለን። የሁሉም ኢትዮጵያውያን እምባ የሚያብስ ህዝባዊ አመጽ እባካችሁ፣ ተሳተፉ አብራችሁ። የባሰ ጉዳይ ነው የሚደርስባችሁ። እንደዚህ አይነት መሀይን ሴጣኖች እየመጡ መጫወቻ ነው የምትሆኑት። መት ለመናገር ሊጠየቅ ይገባል፣ ሊታሰር ይገባል ይዘው